ምንድነው? መታት በስኳር የገባን እንድትሞት ነው ከገባ

ሁ ለምን ትሞትትሁ ከእና ልጆች ያባለን ልጅ ከልጃ ጋር እራሷን ያባለን ልትገላት ነበር። ሁ ገላታለሁ ብዬሽ አቀተኝ። መቼ ነበር ገላት? ያሰብቀ ነበረ ጥላ ናት። አሁን በቅርቡ ልትቆርብ ገብታ ጣላት። በመኪዳ መተዋሰዳት አልቆረበችም። አውቃችሁ ቤተክርስቲያን ስትገቡ ቤተክርስቲያን ስትገባነ ይጣላቸኋል

እንዲህ ነው። ብዙ ሰው ቤተ መቅደስ ሲጮ ቤተ መቅደስ መንፈሱ ሲጮ የሚገሥጸው እንኳን የለም፣ ጸጥ በቃ ሁሉም ጸጥ። መንፈሱ እኮ ማስወጣት ቆሟል ማለት ይቻላል። እኛ እንኳን ስናስወጣ የሚጮን ያለው መንፈስ ሲወጣ ወይም መገሰጽ ነው ወይም ዝም ማለት ነው ወይም ማስወጣት ነው እንጂ የጮውን ሰው አፋብሶ ወደ ወሴት አጉሰዱት ይህማ ወጆ ሲታን ውሰዱ ወሰዱ ከኛ እንዲህ አይነት ቃል ከእንዲህ አይነት አንደበት ማውጣት እራሱ በራሱ ያሳፈራል። በጣም ያሳዝናል። መንፈስ እንኳን መለየት ያልቻለ አገልጋይ እንዴት ነው ማገልገል የሚችለው? ክርስቶስን አገለግላለሁ ብሎ በመቅደሱ ቆሞ የክርስቶስ ተቃዋሚ የክርስቶስ ጠላት ሲጮ በቤተ ክርስቲያን ውስጥ ዝም የሚል ከሆነ እሱ የክርስቶስ አገልጋይ አይደለም። ሰዎች መርዳት ያስፈልጋል። ሲታመሙ መርዳት፣ ማገዝ። አሁን እኮ እናንተ ተሽላችኋል። ቢያንስ አንድ ሰው ሲጮ ሄዳችሁ እንኳ ምን ማለት እንዴት መታሰር እንዳለበት ታውቃላችሁ። ግንባር ገውጣና ታሰር ትላላችሁ። እንኳ እናንተ ከራሳችሁ ማልፋችሁ ጌጋውን እየረዳችሁ ነው። ስለነቃችሁ ነው እናንተ አም እናንተ እየነቃችሁ እየበረታችሁ ስለሆነ ብዙ ያነቃ አለ። በጣም ብዙ ያነቃ ማህበረሰብ አለ። ብዙ ያነቃ ክርስቲያን፣ ብዙ ያነቃ አገልግ ያለ የተኛ በመንፈስ የተያዘ የመንፈስም ወዳጅ ይሆናለ። መንፈስ የሚያስገባለ ሲወጣ የሚበሳጭ የሚያዝናለ፣ የሚናደድ፣ ድግምቴ ፈረሰ የሚራግድ ድግምቴ የሚሰራ እንዲህ አይነት ሰው ነው፣ እየረዳን ያለ ነው። እኚህ ሴትዮ 11 ዓመት ሲሰቃዩ ማን አያቸውሽ? ማን ደረሰላቸው እ መንፈስ የለም፣ አቀጥቅጡ፣ አትገስጹ የሚሉ እነዚህ የመንፈስ ደጋፊ ናቸው። ስራቾስ ሁሉም ስራ አለበት አለባቸው። የምን ስራ ታቀለም ምኑን ትገልጧለህ? የተገለጠው በቃ። ስማ፣ እንዲህ ስታሰቃየት አታሳዝንም? ቶሎ ብንገላት ደስ ባለን። አይ ሞታለች፣ ደግሞ ጸሎተኛ ነች። ማታ መውና ለሌት መውና መስድ ግን ወገባ ሰደቆን ቆን አትችልም። በጣም ለቤቷ ለጎረቤቷ፣ ለአገሯ ትጸላለች። እንደምትታገላት አታውቅም

መርፌው አውጥቷል። ልጆቿ በጥፍር መቁረጫ ለቅሟል። ከውስጥ እዚህ ላይ አብጦ የበላት የበላት እኛንና መርፌ ሆነ ውስጥ አውልኝ ማካካ ሁሉ ታልኮላታል። በቃ ጣለው። እስኪ አሁን እሱ ምን እሱን ከዛ ጋሁን ጣለው፣ ወደዛ እንደዚህ ጣለው። ያ ከዛ ጋሁን ማለት ነው። ና እሺ እ በከዘራ ነው የምታስኬዳት እስከ ዛሬ ስንት አመት ሰባት አመቱ የሸመቀቃት ቀስ ብላ ነው የምትሄደው ሰው አስጣላት መልሳ እንዴት በሶስት እግር ትሄጃለሽ አንቺ ልጅ አዶለችም ተብላ አስጣላት ቀስ እያለች የህደች ሶስት አመት በቃ አሁን ከገባችበት ሶስት አመት ደረጃ መውጣት አትሽግም አልችልም

ሴትዮ ጠንካራ ጣሎ ጣሎ። እሱም በቃ አስቀምጠው አስቀምጠው። እዛው አሁን ቀጥ ብለህ ሂድ፣ በኢየሱስ ክርስቶስ ምግሯን ፍታ እና ቀጥ ብለህ ሂድ። አሳየኝ አሁን አመስገን እንጂ እዛ ስላሴ የተመሰገነ ይሁን ያሰረን የሚፈታ ቅድስት ስላሴ የተመሰገነ ይሁን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን እናንተን የሚፈታችሁ በየቤቱ በጸበል ቦታ በሆስፒታል ያሉት ሁሉ በስላሴ ስም ከዛሬ ደግሞ ይፈቱ በኢየሱስ ክርስቶስ ይፈቱ ና ቶሎ በል ቶሎ በል ይወጋሉ ተመልከቱ እንግዲህ ከዘራ ጥሮ ድብ ድብ ይሮጣል እ እየሮጡ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስኳነሽ ደንብዛነሽ ከዘራነሽ ምን የለም፣ በቃ ተንበቀክ ተንበቀክ ተንበቀክ ተንበከክ ተንበከክ ተንበቀክ። ቀና በል ቀና በል ቀና በል ቀና በል ወጣ በሽታውን ንቀ በሽታውን ንቀ። ስኳሩን አጥፋ ስኳሩን አጥፋ አጥፋ አጥፋ ስኳሩን። ይሄ ከደም ብዛት ደም ብዛት ይሄ ስኳር በሽታ ከእሯ ምን ካጥንቷ ከጉልበቷ ከእሯ ከእጇ በሙሉ ከደሟ ካጥንቷ በሙሉ አፍሪ። ሰብስብ ሰራዊትን አምጥ ሰብስብ ቶሎ ሰብስብ ሰብስብ እጀገለ እጅግኔ በቅድስት ሥላሴ ስም በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ዘበናት በሽታ የሆንባት በሽታ አለባት። አብረን ያደግን አብረን ያደግን የአይነ ጥላ መንፈስ የአይነ ጥላ መንፈስ የቡዳ መንፈስ የቡዳ መንፈስ የድግምት መተት የድግምት መተት ወደ ሲዮን እንገባለን ወደ ሲዮን እንገባለን። በቅዱስ ድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ጤናዋን ለቀናል ጤናዋን ለቀናል። እግሯን እጇን ለቀናል ና እጇን እግሯን ለቀናል ደሟን ለቀናል ደሟን ለቀናል ወደ ሲኦል እንገባለን ወደ ሲኦል እንገባለን። ሁለተኛ እንደርስባት አንመጣም። የተዘጋው ይከፈታል። ከዛ በቃ መክፈት ነው። ከልጆቿም ለቀናል ከህይወቷም ለቀናል።

እንዴት እዚያ ትመጣ እማዬ? ማነው ሲሞት ልቀቃቸው። ጠጅቶ ስንት አመት ነው እንዲህ ያመሙት? በደንብ እንግዲህ ባለቤቴ ከሞታ ሶስት አመቱ ነው። አሁን አስራ አንድ አመት ልክ ነው። መንፈሱም ራሱ ከገባው አስራ አንድ አመቴ ነው አለ ቤተ ክርስቲያን የሚጥሎት እንዲህ ስኳር በሽተኛ እጆት እግሮትን የያዘት እሱ ነበረ። እስከ ዛሬ አዎ፣ ያው መድኒት እየቀምኩ ነው አለሁት። አዎ እኮ እያስቀሞት ነው። እንኳን ጥዬ ነው ሁለት ገብቼ ልወስድ ምን እንዳሳሰው ውሃ እጀ መጥቻለሁ፣ ትቼ መጣሁ። ስታውት መጡ። አዎ መድኒቱን ምን ሆኑ? አሁን እስካሁን ምን ሆኑ? እስኪ ተራመዱ፣ እስኪ ተራመዱ። ከዛ አያስፈልግም፣ አያስፈልግ እስኪ ዝም ብሎ ተራመዱ። አይዞት፣ አይፍሩ። ለቆታል ይሄ ሂ አንዳንድ ሰው ለቆ ያም እስኪ አረጋግጥ ስ ቴስት ያ ወደዚህ ነው በቃ ይኸውና፣ ከዘራው ለቆ ራሱ ነው የሮጠው። ቅድም ሲባረክ ስንባረክ ገና ሳይጠራን ነው ኮይን ለቆ ጥሎ የሮጠውና የወጣው የጮ የወጣው ይሄ በቃ ሽባነት ተተረተረ በቃ በሽታ ሁሉ ተወገደ እግዚአብሔር ስም የተመሰገነ ያዙት ከፍ አርጉት ያሳዩቸው ምን ተሰማት በጣም

ጎጅ ብዬ ነው። በቃ ተነስቼ የሚመጣ ቅዳሴ ካለ አርብሮ አስቀድሳለሁ። ዛሬ የሆነ ነገር እኮ ነው አስጣላኝ። መድኃኒቱ ሁለቴ ገባ ግን አላሰርኩትም ውሃ እያለሁ ያው በቃ ዛሬ እራሱ እሱን የወጣው እግዚአብሔር እርግቶ ነው። መድሃኒዓለም ነው የፈወሰው። ተመስገን ተመስገን ተመስገን። ግጆት ነው። አዎ፣ ልጄ ይዞ ምን ተሰማ? አይ፣ ችግሩ እንዳለ አውቃለሁ። ከዚህ በፊት ቤት ውስጥ ያው በኖርማል አይደለም ያለው ነገር እንደዚህ እና በጣም ነው የምትታገለው። መዳን ያለም አጥቢያ ቅርብ ስላለ አዎ እዛው ትሄዳለች ብዙ ጊዜ እና እግሯን በጊዜ ሂደት በጣም እያሰራት እያሰራት እያሰራት ይብን አሁን እንዳለች። ምግብም ራሱ እንደዚህ እየተከላከላት ነው ደህና ምግብ እንኳን መብላት አትችልም። በቃ እያየች እየጓጓች ነው የምትተው እና መድኃኒት በቃ አሁን ሙሉ በሙሉ በመድኃኒት ጥገኝነት ስር ነው ያለችው እና ሰሞኑን ግን በቃ የእርስዎን ፕሮግራም እንደዚህ መከታተል አላመነችም፣ ያዝላቸው። እሺ እና የእርስዎን ፕሮግራም እንደዚህ መከታተል ከጀመርም በኋላ ቆይ ሲለምድሮ ማሉ ስዳት ነገር ብዬ ነው ወደዚህ እዣት የመጣ። እና ባለፈው ሳምንት ነው፣ አሁን ሁለተኛ ሳምንታችን ነው እዚህ ከመጣን ማለት ነው። እና እዚህ ከመጣች በኋላ በቃ ኢቭን ትላንትና ራሱ በሆነ ችግር ነው እንጂ ዣት ልመጣ ነበረ። ያው እግዚአብሔር በፈቀደ ቀን ነው ሁሉም ነገር የሚሆነው። እና ዛሬ መጣን። ኢቭን ራሱ በቃ እስኪ ቆይ ትቀመጥና እኔ ያት አለው ብዬ እኔ ዛ ስላሴ ታች ወርጄ ነው ከዛ ስመጣ የለችም መቀመጫዋ ላይ ሳያት፣ እዚህ ነው ያለችው። እና ያው እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ የለም አንተ ዘበኛው ነኝ ብዬ ያው ሰጥቼ ነው እንደ ልቤተኝ የሚያድሮ ደጄ። ሁሉም ሰፈር ሲዘረፍ አንድ ነገር ኮሽ ያለብኝ የለም። ምስጋና ለመድኃኒዓለም፣ ምስጋና ለመድኃኒዓለም። እሱ ጠባቂ ነው፣ እሱ የሚጠብቅልኝ ነው። ጠዋት ሲወጣ ከፊት ምራልኝ ከኋላ እያልኩ እሱም ሲወጣ በጣም ነው የምጨነቀው። ስልክ ሲደውል በቃ አንዳንድ እንደ ስልም እምናደድ በቃ ያው